ሰባስ መቶ ሺህ ብር ሊሰጠው ተዘጋጅተዋል። ቼኩሩ አሁን እንሰጠዋለን እያረጉ ነው። እዚህ አንዳንድ ሰዎች አሉ። አረናውም ሀብታም ብርጭቆውን ይዞ አይቀመጥም አንተ ችጋራ በአንድ ሳምንት ውስጥ ማለት ነው። ለስምንተኛ ጊዜ ፍቅር ሊዘኝ ነው። ታምኛለሽ ወንድ ልጅ ተወልዶ ካልሆነ ጠጪ ምኑን ተወለደ? ተቀዘነ፣ እንጂ የጎረቤት ድግስ ሳልጠራ ስሄድ አሽቀጭን ወደ ውስጥ አገበም ነበር እንዴ

ለመጠየቅ ፈርቼ ነው መቶ ብር አበድሪኝ እ ብድር በደብዳቤ ሆነ እንደው በቃ መፍራት እሷ ፍቅር ነው ብራም ብላ ሰስፔንስ ሆና ምናምን አንተ ብድር ትጠይቃለ በደብዳቤ ግን ፖስታ ይ በፖስታ ይ ልከላት እሷ ሜሴጅ ገብቶላ ሄዳ በፖስታ ቤት ትወስድና ታነበዋለች አምስት መቶ ብር ታበድራለች።

ስሙግን፣ አቢሲኒያ ባንክ ይኸው 500 ሺህ ብር ከኔ አካውንት ወደሱ የገባበት ደረሰኝ። 500 ሺህ ብር አምስት መቶ ሺህ ብር ባይገባለት ኖሮ ይሄ ልጅ 800 ብር ከ89 ሳንቲም ነበረው ወይስ እዚህ ቪዲዮ ስር ኮሜንት ስር ገብታችሁ ምናምን አይታችሁ ከሆነ አብዛኛው ሰው እንዲህ ስምንት መቶ ብር ብቻ ነበር፣ ስምንት መቶ ብር ብቻ ነበር። ሪሊ ሪሊ ስምንት መቶ ብር ብቻ ነው የሚኖረው እንዴ? ቲክቶክ ላይ ጌም እየተጫወተ ምናምን እንዴ ነው ግን? እንደዚህ እንትምጡ እንደኔ ግምት አቢሲና ይሄ ባንክ የማይጠቀሙበት አካውንቱ ወይ ደግሞ ጅስ ከተከፍቶ ብቻ የሆነ የሚቀመጥ አካውንቱ ነው ከዛን እንጂ ያለውን ብር እንዳለ ሶሻል ሚዲያ ላይ እንዲያሳይ ተፈልጎ ነው ወይስ ለምንድን ነው? በቃ እንዲሁ በነው ብቻ የለሚደኑ ስኪ እየጠጣው በናሆም የአምስት መቶ ሺህ ብሩ ተገባለት። በኋላ ይህ ትላንት ማታ ነው። ሄሎ ኧረ ሳሳቅ ኧረ በቃ ያ ቺል እያረጉ ነው። እዚህ አንዳንድ ሰዎች አሉ አረ፣ ናሆም ሀብታም ብርጭቆውን ይዞ አይቀመጥም። አንተ ችጋራ አረፈው። ሀብታም ብርጭቆውን ይዞ አይቀመጥም። ደግሞ እንደዚህ ቶሎ ቶሎ አይጠጣም። ይሄ ዘመኑን ሙሉ ዘመኑን ሙሉ ድራፍት ሲጠጣ ቆይቶ ውስጥ ያገኘ ሰው አረፈው። ዘመኑን ሙሉ በድራፍት ነው ይስራበት። ያ ሻርቆ አያምርብን፣ ይስራበት። አንተ ብርጭቆ ይዞ አይቀመጣም ነው

እንዴት ብትንቀው መጀመሪያ ፊትን አስፋ የማውለዋ የሆነ ፊት በቃ የደስ ደስ ሲል ነበር ማለት ነው ናሆሜ ግን የምር እንኳን ደስ አለው ግን እኔ አንድ የታዘብኩት ነገር ለካ አንድ ነገር ቢታሰብበት ቢተባበሩ የሆነን ሰው ማሳደግ ይቻላል ብዬ ያስባል አሁን ወደ ስድስት መቶ ሺ ምናምን ፎሎወር የነበረው በአራቅ ምናምን አንድ ሚሊዮን ማስገባት ምን ችግር አለው ፎሎ ቢደረጉ አይከፈልበት ምን እንትን አይባልበት ሁሉም ሰው ግን የሆነ ቢተባበር አንድ ነገር አስቦበት ቢያደረግ ማሳካት እንደሚችል ነው የተረዳሁት ናሆሜ ይመች ይህንን አሳዛኝ የህይወት ገጠመ ልንገራችሁ። ያሬድ ጌታቸው ይባላል። ባሳለፍነው እሁድ ሽምግልና ልኳል። ሽምግልና የላከው ያሬድ በኢትዮጵያ ኤሌክትሪክ አገልግሎት ውስጥ የሚሰራ ሲሆን ከኤሌክትሪክ ጥገና ጋር የተያዘ ባለሙያ ነው። ሽምግልና ልኮ እሁድ ዕለት እሺታውን አግኝቶ ነበረም። ታዲያ እሺታው እየተሰጠ ባለበት ጊዜ ላይ በድንገት መብራት ይቋረጥና ለመቀጠል ይጠራል። ወደዛም ያመራል። እዛ በሄደበት ታዲያ 12 ሜትር ከፍታ ካለው ስፍራ ላይ ወይም ፖል ላይ ወድቆ ህይወቱ ማለት በዛው በሽምግልና በላከበት ቀን ላይ ህይወቱ አለፈም። ስራ ተቀብሩ ደግሞ ትናንትና ተፈጸመ። ህይወት አንዳንዴ እንደዚህ ናት። በጣም ከባድ ነው። የምሩ ብቻ ፈጣሪ ከእንደዚህን ነገር ይጠብቃችሁ። ሽማግሌ ልኩ የምር ከባድ ነው፣ ግን ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ። የምሩላችሁ ነው። ወንድ ልጅ ሴት ልጅ አረገዘችብኝ ብሎ ሲተዋት ኢትስ ኖርማል። ሴት ልጅ ደሃ ነው ብላ ስትተው ለምንድን ነው በጣም የሚደብራችሁ? ማን ነው ቆይ? አይደለም መጀመሪያ ላይ ማን ነው ኖርማል ነው ያለው? ለዛ ተብሏል እንዴ? ምን ነው ይሄንን ነገር ወንድ ሁሉ የሚስማማበት ነገር አድርጋችሁ፣ አንድ ወንድ አንድ ሴትን ካረገዘችበት ትቷት የሚሄደው ወንዶች ሁሉ ተስማምቶበት የሆነ በቃ ኖርማል የሆነ ነገር፣ ምናልባት አንድ ሁለት የተወሰኑ ሰዎች የሚያረጉት አጠቃላይ አድርገው አንድ ላይ መፈረጅ እንደኔ መልካታ ትክክል አይደለም ብዬሽ ነው የማስበው። ኧረ በእናትሽ እኔ በአንድ ሳምንት ውስጥ ማለት ነው። ለስምንተኛ ጊዜ ፍቅር ሊዘይኑ ታምኛለሽ እንዴ? በይ፣ ነገር አለብሽ ከሆነ ካየሽ ወንድ ጋር ነው በቃ፣ ፍቅር መከጅልው አዎ፣ እኔ ፍቅር እንዴ እሱንም፣ ያንቺ ያንቺ የሆነ የጭንቅላትሽ ዲስኦርደር የሆነ በሽታ ነው። አይምሮሽን መታየት አለብሽ። በራ ከፍትልኝም እንዴ፣ ትቀልጃለሽ እንዴ ወት እንደውም አልገባም። እሺ፣ ምትገቢ ከሆነ ግቢ፣ አለበለዚያ ጥየሽ ነው የሚሄደው። እሺ፣ ቆይ፣ እሺ፣ ቆይ፣ ቆይ፣ አናድዳለሽ። እንኳን አናደድኩሽ። ጫማ መሬት ላይ አስቀምጠሽ አስተካከያ ምኔ ነው ሴት የሚመስልሽ? አይደለም ቦርሳዬ የሚያዝ ጫማ የናንተ ነበር የምታስተካክልልኝ ነበር። ለማንኛውም ቸኮሌቱን አፍቆኛል። ይደብራል። እኔ ሳታጎርሰኝ ነው እንደሚበላው። አንቺ ደግሞ ራስ ወዳድ ነገር ነሽ። ራስሽ በእጅሻት ወይም እንደ ራስ ወዳድ ሁሉንም ሁም ለኔ ለኔ ብቻ ትንሽ አያስጠላሽም አንተ ራስህ ያስለመርከኝ ነገር እኮ ነው። ከዚህ በኋላ ግን ይህን ነገር ማድረግ አልችልም። እንዴት በቃ ፍቅር ያለቀብህ? አላለቀብኝም ግን እንዲህ ራስሽን ኦቨር ሞደልሽን አቁሚ። ራሴን በወድማ ከቤተሰብ ባልወጣሁ ነበር። አንተም ብዬሽ አይደለ እንዴ? ለክብራቸው እንኳን ሽማግሌ ሳላስ ልክ ቤተሰቦች ንቅ የወጣሁት ድሮም ጠርጥሬ ነበር። ቤተሰቦቿን አኔ ናቀችኝ። እኔን እንደማታከብሪኝ ዩኒ ውስጥ የሚለኝ ይሄን ነው። ዛሬ እኮ ደስ ብሎኝ እንዳረገዝኩ ልነግርህ ነበር የመጣሁት ልጅ ስሜ አንቺ ሽንት ቤቱ አይለም እንዳታበላሽው። መልዕክቱ ለሴቶች ነው። መጀመሪያ ብዙ የሆነ ልጅ ሰው በቅጽበት ይቀየርብሻል። የምትመርጭውን ሰው አሰውለሽ ምረጪ ይላል። ግን እንደዚህ የሚያደርግ ሪል ወንድ አለ ትንሽ የሆነ አልተጋነንም አልተጋነንም የፈለገ ቢሆን የፈለገ የሆነ ካሷ ጋር ያለው ነገር ራሱ ማቆም ቢፈልግ እንደዚህ እንደዚህ ነው። ቪዲዮ መስሩ ሰዎች ናቸው። በቃ የሆነ የማያቅ ሰው ወንዶችን በዚህ አይነት እይታ እንደዚህ ናቸው እንደምናምን ብሎ እንዲወስድ አድርጋችሁ። የሰሞኑ የገበያ ሁኔታ ባለሱቁ፣ ወተት አለህ? አዎ፣ ስልሳ ብር አሁን ደግሞ ሰማንያ ይገባ ደ ዋስት ይሻልሻል በዚህ ብር ጨምር ጨምሪ ልምጣ ስትይ መጨመሩ ስለማይቀር ስትጅ አሁን ዘጠና ብር ይገባል። ከዛን መቶ ብር ብር እያለ መጨመሩ ስለማይቀር ውሃሽም ገዝተሽ ወደ ቤትሽ ምን ይደረጋል። ወንድ ልጅ ተወልዶ ባልሆነ ጠጪ ምኑን ተወለደ ተቀዘነ እንጂ። ወንድ ልጅ ተወልዶ ባልሆነ ሆነ ጠጪ ምኑን ተወለደ ተቀዘነ እንጂ። ወንድ ሁሉ በቃ ጠጪ መሆን አለበት። በርሶ በርሶ አመለካከት ወንድ ሁሉ ጠጪ መሆን አለበት። እርሶም ትልቅ ሰው አይደል አያት አይሆኑም? የልጅ ልጅ ወተውን ይሄን ቪዲዮ ቢያዩ ምን ይላል? አያታችን ለካ ጠጪ እንድንሆን እንድንጠጣ እያበረታታችን ነው፣ እንደ አያታችን ትክክል ነች ምናምን ብሎ ወደ አልኮሉ እንዲገፋፉ ነው ወይስ ምንድነው? አረተው አረተው፣ ሌላ ኮንተንት ስሩ። ብዙ የሚሰራ ነገር እኮ አለ። ምንድነው? እንደ እድሜት ከእድሜት ጋር የሚሄድ የሆነ ኮንተንት ለምን አይሰሩም? ሶሻል ሚዲያ ላይ መምጣቱ የሚበረታታ ነገር ነው፣ እሺ፣ ጥሩ ነው። ግን ደግሞ የሆነ ከርሶ ጋር የሚሄድ ኮንተንት ብሰሩ። ለምን ሌሎቹ ምን እንዲማሩ ነው ወይ ቀጭ እንዲሆኑ ያገኘው ሰው ሁሉ በቃ እንደ ወንድ ልጅ ሆኜ እንደ እንደንም አልጠጣው ምናምን ወይ ለይ